ኢድ ራሱ ምንም አይረባም? ምንም በቃ ያስመሰለ ነው እኔ ሳስበው ሰዎች የትላንትና እንቅልፍ የሚባል ሊወስደኝ አልቻለም በጭራሽ ማለት ነው እንቅልፍ ባይን ያልዞርም አለ እንደች እብድ ሴትዮ የዚህ የአሱ ቢራን ጥርስ ሰበረች እንደ ሱማያን ነገጧት ምንድን ነው የምታደርጋት በተኛች በገላት ብትሄር ማን ነው የሚያዘው? ማን ነው ተጠያቂው? ሱመያ ከሰኢድ ጋር በጭራሽ መታረቅም መገናኘትም የለባትም። ከአዩ እስካራቀ ድረስ ከሱመያ ጋር ራሱ ለረጅም ሰዓት ነው ያወራ ነው። ይህን ይመስላል። እድሜ ልኳ ልታስቀምጣት ሰራተኛ ነው የምታረጋት። ሙሽ ሰኢድ ሚስት እንደዚህ አይነት ሱትፋ አዩ ከሱመያ ብታገኝ፣ እመኑኝ፣ ወላ ሰራተኛ ነው የምታረጋት። ሱመያ ቤት እያስጠረገች እግሯን እያሳጠበች ነው የምታስቀምጣት። ለልጆቿስ ለልጆቿ ህይወት እሷ እናት እንደመሆኗ መጠን ሱመያ ትክክል ናት። ርቃ ከሁለቱ ሰዎች ርቃ የራሷን ህይወት ከልጆቿ ጋር ትኑር። እንግዲህ እኔ እስከ ዛሬ ሱመያን በጣም እየተጫንኳት ነበረ፣ ከሚገባው በላይ እየሰደብኳትም እየተቆጣዋትም ነበረ እስራኤል ጋር ታርቃ ኑሮዋን እንድታስተካክል ቤቷን እንድታስተካክል ህይወቷን እንድትመራ ያኔ ለረጅም ዓመት የገነባችው ትዳሯ ነው። በዛ ላይ ጀሚላ ለትምህርት እየደረሰች ነው። ጀሚላ እንደተንገላች፣ አንችም እንደትንገላች ከባልሽ ጋር ከልጆትሽ አባት ጋር ተማለሽ እያልኩኝ በጣም ጨቀጭቃት ነበር ማለት ነው። ግን ዛሬ ከሱመያ ጋር በሰፊው አወራን። እኔም ቁጭ ብዬ አሰብኩበት ማለት ነው። ከሱመያ ጋር እራሱ እያወራን ነበረ። ሱመያ ምን አልኳት? ሰኢድ አዩን የማይፈታት ከሆነ ከአዩ ማይርቅ ከሆነ ከሰኢድ ጋር እንዳትመለስ ተመልሰ አንድ ቤት እንዳትኖር አልኩኝ እኔ ማለት ነው። ምክንያቱም እኔ በራሴ በአፌ ለፍልፌ ለፍልፌ የሚሆነውም የማይሆነውንም ተጭኝ። ሱመያ ታርቃ ከገባች በኋላ ለምን ዋሻለሁ? እንድትጎዳም እንድታለቅስም አልፈልግም። እኔም ራሴ መውቀስ አልፈልግም። ሰኢድ አዩን ከፈታ ከአዩ ከራቀ አህለው ሳለ ቤቷ ነው ባሏ ነው፣ ከማንም በላይ በቅድሚያ ደስ የሚለኝ እኔን ነው። ከትዳሯና ከቤቷ ትማለሳለች። አዩን የማይፈታ ከሆነ ከአዩ የማይርቅ ከሆነ እንግዲህ አይታችኋል። ፍታይ ብላ ያወራችሁን ወሬ መልሶ አቅፋ ስትለምነው ዝም ነው ያለው። ወላ ፍቺ የለ ወላ ጥሪ የለ። ሱመያን አልኳት እንዳትታረቂ ከላስ ለልጆችሽ ኑሪ። ለልጆቿ ታስፈልጋለች። ለልጆቿ ብዙ ነገር ልጆቿ ከሱ የሚፈልጉት ነገር ስላለ ለልጆቿ ትኖርላቸው። በጤና በአፊያ ለማንም ሳይሆን ከማንም ከምንም በላይ ለልጆቿ ስለምታስፈልግ ከሰኢድም ከአዩም ርቃ ለራሷ ብቻዋን ሕይወቷን እንድትኖር እንድትመሰርት ከአንዱ ከተማ ወደ አንድ ከተማ እንዳትሮጥ ሱመያን አጥብቄ ነግሪያት አለው ማለት ነው። እንድትሰቃይም አልፈልግም። እሷም ጋር አውርተንበታል፣ ብዙ ነገር ተመካክረናል። እንግዲህ ሰኢድ ነው ውሳኔው ያለው ሰኢድ ጋ ነው። ሰዎች እኔ አጥፍቻለሁኝ እንደው ነገር እያጋጋልኩኝ የመሰለኝ ራሴ እራሱ ራሱ ወቅስ ነበረ። አሁን ግን ትክክል ነኝ። ትክክል የሆንኩበት ምክንያት ምንድነው? ሰኢዲ ካዩ መራቅ ካልቻለ ሱመያንም ሊያገኛት አይችልም። ባጭሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙት ይበል። ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ምንድ ነው ሰኢድና አዩ ያሉትንም ያለችውንም ሰምታችኋል። ሱመያየም በዚህ ነገር ላይ ብቅ ብላ ነበረ እና አብዛኛውን ከሱመያም ጋር በስልክ እያወራን ነበር። ለረጅም ሰዓት ነው ያወራ ነው ያወራ ነው። እንግዲህ ምንድን ነው እኔ ራሴ ሱመያ እንድትታረቅ መኝም ምፈልግም ነበረ። ግን ደግሞ ዛሬ እንድትታረቅ ማብራ እንድትሆንም አልፈልግም። የእስከ ዛሬው ነገር ቀላል ነው፣ የአሁኑ ደግሞ ግን ከባድ ነው። አስባችሁታል። ሳኤድ ከአዩ የማይርቅ ከሆነ ሳኤድ ከአዩ ስር የማይወጣ ከሆነ ሱመያ ያለችው ነገር በሙሉ ትክክል ነው እኔ በሱመያ ሀሳብ ተስማምቻለሁ ማለት ነው እስከ ዛሬ ነገር ያማሟቅኩ ነገር ያጋነንኩ እየመሰለ የነበረ ግን ትክክል ነኝ ሱመያ ከሳኤድ ጋር አበደን አበደን አበጠን መታረቅ የለባትም በፍጹም እኔ ለልጆቿ ስትል ለራሷ ስትል ለነሱ ልክ ስትል እንድትታረቅልኝ በጣም ለፍቼ ነበረ ዛሬ ግን እሷን በስልክ አስረዳችኝ፣ እኔም ተረዳዋት፣ እኔም መከርኩኝ ማለት ነው። ምንድን ነው አዩ ሰኢድን ቪዲዮ ከቀረጸች፣ አስባችሁታል? ምን አይነት ቪዲዮ እንደቀረጸች። እቺ ሴትዮ ሌላ ሌላ ነገር ታደርጋለች እንዲህ። ሱመያን ቪዲዮስ መቅረጽ ቀላል ነው። እሺ፣ ሌላ ነገር ብታደርጋት፣ ስና በተኛችበት ብትገላት፣ እቺ ሌላም ነገር ታደርጋለች። ሱመያ እውነቷን ነው ያለችው፣ በሙሉ ትክክል ነው። ሱመያ እንደሌሎች ሴቶች ንቁ ወይም ሸካክ አይደለችም አትሸክክም ሰውን ታመነች አመነች ነው ፊት ለፊቷ ፊት ለፊቷ የሆነ ነገር ካላየች በቀር እንደዚህ ሰው ይሄን ያደርገኛል ሰው እንደዚህ ይሰራኛል ብላ አጠረጠርም ሱመያ ልቧ ንጹ ነው ሰው ተንኮል ያስብባት እንደው እንጂ እሷ ተንኮል አታስብም በዚህ ደህንነቷ ደግሞ ሱመያ ትጎዳለች ያንዳንዱ ያለችው ነገር እውነት ነው ለምን እኔ ሱመያ ጋር ለረጅም ጊዜ ለረጅም ዓመት አብሬት ተቀምጬ አይቻታለሁ ሁሉ ነገሯን አይቸዋለሁ ማለት ነው። ማየት አትችልም በጭራሽ ሰውን አትሸክክም። ሰው ይጎዳት እንደው እንጂ ሱመያ ሰው መጉዳት ስለማትችል፣ ሰው ይህንን ያደርገኛል ብላ ስለማታስብ አዩ የእናቷ ልጅ አይደለች ሰዎች ጣውንቷ ናት እንጂ ያውም አሁን በዚህ ሰዓት ላይ የሁለት ልጆች እናቱን አሷ ከልጆቿ ጋር ደፋ ቀና ስትል እናቴ ድፍት አድርጋ ብትገላግላትስ እንዴ! ምነው ልጆቿን ታሳድግ በሩቁና ልጆቿን ለልጆቿ እናት ተኖርር የጤና ሰጥቷት ልጆቿን በጤና ታሳድግ ለልጆቿ መኖር ስለሚያስፈልጋት ለልጆቿ ተኖርላቸው ባይነኝ ነው ማለት ነው። ሰኢድ ሱመያ እንፈልጋለሁ ሚስቴ እንፈልጋለሁ የሚል ከሆነ ውሳኔውን ወስኖ ተረጋግቶ አስቦበት ያ አዩን ፈቶ ከአዩ ሩቁ ሱመያ ጋር ይምጣ። ሚስቱ ናት፣ የልጆቹ እናት ናት። አይንስ አዩን ዝምብዬ ያለችውን እየተቀበልኩኝ ስነፋረቅ እኖራለሁ ካለ፣ እሱ ራሱ እዛው ይቻል። እኔ ሰኢድም ጓደኛዬ ነው፣ እንደሱ ሱመያ ማለት ነው። ግን ደግሞ እያደረገ ያለው ነገር ትክክል ስላልሆነ እኔ ከሰኢድ ጎን ቆሜ ምንም ነገር ልደግፈው፣ አልችለምም፣ አልደግፈውም። ደቅና ራሴን አቃፋለሁ ማለት እንደ የምትፈታኝ ከሆነ ነው። አሁን እሷ አመጣጧ ምንድነው? እንዲለምናት ለምኗት በቃ ራዩ ኔ አልፈታሽም፣ ረበናስ ምናም ብላ ካልፈታኝ ወይ በረኪና ጠጣለው። እምቢ ሪ ምናም ልትል ነው እፈታሽ አለው። ስለ ድንግጥ ብላ እሺ ትፈታኛለት። ቪዲዮውን እለቃለሁ። አኡዝ ቢላ ምን ሸይጣን ረጅም ምን አይነት እንደ እኔ ከዚች ጋር ነው ታዲያ ጣውንት ሁኝ የምኖረው። እንደ እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም። እኔ እስከዛሬ ድረስ ሰው ራሱ እንደ እቺ ኮ ማለት ነው የገንዘብ አባሏን የቀረጸች ነገ እኔ አሁን ሰኢድ ጋር ብኖር ማለት ነው ከባሌ ጋር ብኖር ቤቴን ትዳር እንቢ እኔ ደግሞ በጣም ፈዛዛ ነው። ቤት ሰው መጥቶ የፈለገው ነገር ቢያደርግ እኔ ራሴን ምናምን ለእንተ ለማለት ሳይሆን ወላሂ የሚያቀሰው በጣም ነው ማለት ምንም ነገር ቢደረግ አላይም። እኔ አንዱ ክፍል ቁጭ ቤት ሰው አንዱ ክፍል ብገባ ማለት ነው ያው መገናኘታችን አይቀር ወይ ሰኢድ አሁን ሰኢድ የኔ ቤት ቁልፍ አሁን እኔና ሰኢድ ታርቀን አንድ ላይ ብንኖር አስባችሁ የቤቴ ቁልፍ ይኖረዋል። የቤት የቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ ከዛ እንደፈለገች ስታሽከረክረ ማለት ነው። ገና ገና ቪዲዮ ይራቁት ቪዲዮ ይወጣብኛል ብዬ እንጂ እንጂ እናት ይቻላል። አሁንም አትፈራም ታስታውቃለች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም እንዴናችሁ? በየላችሁ በሰላማችሁ ብዝት ይበልልኝ። ዛሬ ሰይድ እንግዲህ ምን ዝው እንደመጣ ማለት ነው። እኔም ቪዲዮን አይቼ በጣም ገርሞኝ የገረመኝንም ነገር ቪዲዮንም አንድ ላይ እንድናየው እላችሁ መጥቻለሁ ማለት ነው። እስኪ ምንም ነገር እሱን ራቁትን ቪዲዮ ከቀረጸች ነገ ጠዋት ለሱመያ ምንድን ነው የምታደርገው? ልጆቿንስ እንዴት ነው የምታያቸው? እንዴ ሰዎች፣ አንዳንዴ እኮ ጣውንትም እኮ አለ። የጣውንት እኮ ደህና ሰው አለው፣ ግን እኔ እንደ አዩ ጣውንት አይቼ አላውቅም። በጭራሽ በጭራሽ፣ እሷ አላህን አትፈራም፣ ሰውም አትፈራም፣ መጥፎ ነገር ከማድረግ ወደኋላ አትልም። ሱመያ ደግሞ አዩን ልትቋቋም ወይም አዩን ልታስቆማት በጭራሽ አትችልም። አዩ ሱመያን ለማጥቃት ከፈለገች እመኑኝ፣ ወላሂ ሰከንድ አይፈጅባትም። ሰከንድ። ለምን ዛሬ ሱመያን አሁን እዚህ ሳቅ ብላ ካየቻት ሱመያ እውነትም ተቀይራለች ነው ብላ የምታስበው እንጂ ሰው ተንኮል ያስብብኛል ብላ አበደን ስለማታስብ ሱመያ። ለሱመያ የሚገባት ሰው እንደ ሱመያ አይነት ሰው ነው፣ ሙሽ እንደ አዩ አይነት ሰው ሹፍ። ሱመያ ከሀይለኛ ሰው ጋርም ትኖራለች፣ ከማንም ሰው ጋር ትኖራለች። ግን ከአዩ ጋር ትኖርም። ለምን የአዩን ፀባይ አትችልም ማለት ሳይሆን፣ ግን አዩ ፀባይዋ ሳይሆን አስቸጋሪዋ ድርጊቷ በጣም ከባድ ነው። ድርጊቷ በጣም ያስፈራል። ድርጊቷ በጣም ስለሚያሰቅቅ አዩ ለሱመያ የምትሆን ጣውንት አደለች አደለም። ለሱመያ ለሰኤር ሚስታቶ ነው መስሎት ነው እንጂ እሱ አሁን አዲስ ፍቅር ይዞት አዲስ ፍቅር ነው ሰኢድን አሁን፣ ደስ መጥፎውን ከጥሩ ነገር መለየት ያቃተው ማለት ነው እንጂ አዩ ራሱ ከምታደርገው ሀረካት ከምታደርገው ነገር እኔ ሰኢድን እንጃ። ማዝረን ሲፈጠር ፍታኝ እንዳለችው እዛው ፈታሁን ሶስቱንም ብሎ እዛው ነበር ካሜራ ፊት መገላገል የነበረበት፣ ግን አላደረገውም። ለምን አላደረገውም? ስለሚወዳት ነው። ፍቅር አለበት ሰውዬው። ፍቅሩን እስከሚጨርስ ከሱመያ ርቆ ከሚስቱ ጋር ይጨርስ ፍቅሩን። ሱመያን እናቴ በነፃዋተዋት እንዴ። ያም እየተነሳ እሷን ያም እየተነሳ እሷን ሲዘልፍ እኔ ለቤቷ ትመለስ በቃ፣ ምን ያመጣሉ? የእሷ ጓደኞች ጠቅላላ እንደሷው የለቀቁ ናቸው ብዬ አስቤ ነበረ። ላ መልቀቅ ብቻ አይደለም እነሱ ልባቸው በተንኮል ቆሽሾ ጠጉሯል። ለዛል ጥሩ ነገር ስለማያስቡ ሰኢድ ራሱ ምንም አይረባም። ምንም በቃ እያስመሰለ ነው። እኔ አንዳንዴ ያሳዝነኛል፣ ደፋ ቀና ሲል፣ ወደዛ ሲሮጥ፣ ወደዚህ ሲሮጥ፣ በጣም ነው ማዝንለት ግን እሱ እያስመሰለ ነው። ከአዩ መራቅ አይችልም፣ ከአዩ መራቅ አልቻለምም። ለዛ ከሱመያ መራቅ ይችላል፣ ይራቅ፣ እስከ መጨረሻው ይራቅና ከዚችኛይቱ ጋር ህይወቱ እስከሚበቃው ድረስ እስከ ደከመው ድረስ ፍቅሩን ያጣጥምና ይጨርስና። እንደ ወደደና ያበደ አንድ ነው ይባላል እኮ እናቴ። ይሄ ድንጋይ ጥቁር ነው ቢባሉ ነጭ ነው ይላሉ፣ ከወደዱ እንደዚህ ሙጭጭ ስለሆነ አሁን ሳይድ ከሱመያ ርቆ፣ እኔ ሱመያንም ያልኳት ከአንቺ ራቅ ነው ያልኳት። እሷን ከሱ ትርቃለች አይደለም? እንኳን ራቂ ተብላ እንደውም እየራቀች ነው እሷ እንደሆነች ያለችው። ግን ደግሞ ሱመያ አስተዋይናት፣ አያችሁ፣ የተናገረችው ነገር የለቀቀችው ቪዲዮ ላይ ትናንትና እያንዳንዷ የተናገረቻት ነገር ትክክል ናት፣ መቶ በመቶ። እመኑን፣ መቶ በመቶ ያ ንግግሯ የሱመያ ትክክል ነው። ምክንያቱም ለምን ትክክል ሆነ? በቃ እውነት ነው። ይሄ ማንም ሰው ሊፈርድ አይቶ ሊፈርድ የሚችለው ነው። መፈረድ ራሱ አያስፈልገውም። እውር እራሱ አይቶ ይመሰክራል፣ ይህንን ነገር ማለት ነው። አዩ እያደረገች ያለችው አረካት፣ ደስ አይለም። ሱመያ ከሰኢድ ጋር መታረቅ የለባትም በጭራሽ በጭራሽ። እኔም እንዳትታረቅ ነው የነገርኳት። ለምን ሰኢድ ሲፈጠር ውሳኔ እየወሰነ ስላልሆነ ሰኢድ እያስመሰለ ነው ሱመያን አቆጁ ለማስገባት ነው እንጂ እንደዚህ የሚዳክረው። ለሱመያ ክብር ቢኖረው ኖሮ ትላንትና ፈታኝ እንዳለችው ፈቷት ወደ ልጆቹ እናት ይመለስ ነበር። እማ በራቁት ቪዲዮ ቀርጫለሁ በራቁት ቪዲዮ እንደዚህ ያርግ ያለው ራሴን አጠፋለሁ እያለች እና ሱመያን ነገጧት። ራቁቷንስ ቪዲዮ ቀረጸቻት? ተማ ተቀረጸች። በሱ በራቁት ቪዲዮ እያሃደደቻት እያስፈራረቻት እድሜ ልኳ አልታስቀምጣት ሰራተኛው ነው የምታረጋት። ሙሽ ሰኢድ ሚስት እንደዚህ አይነት ስጥፋ አዩ ከሱመያ ብታገኝ እመኑ ወላሂ ሰራተኛ ነው ብታደረጋት ሱመያ ቤት እያስጠረገች እግሯን እያሳጠበች ነው የምታስቀምጣት ለልጆቿስ ለልጆቿ ህይወት እሷ እናት እንደመሆኗ መጠን ሱመያ ትክክል ናት ርቃ ከሁለቱ ሰዎች ርቃ የራሷን ህይወት ከልጆቿ ጋር ተኖር ካላስ እሷ እገዙኛ ትል እርዱኛ ትል ራሷን በራሷ በሁለት እግሯ የቆመች ሴት ናት ሱመያ ሐሳቧ ሙሉ በሙሉ ተስማምቻለሁ ከጎኗ ሁል ጊዜ ይቆማለሁ።